ለኩሉ ክርስቲያናዊ ቀሊል ሰሚያ ታምር ያለ ማርያም ለክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርነው የታወቀ ምክንያት አጥያ ደዌ ካልከለከላቸው። በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ፣ ስጋውን ደሙን እንደተቀበለ ይሆንለታ ሊደረግልኛል በማመን ቢሰማ የእመቤታችንን ቃል ካል ኪዳን ተአምሯን የሚንቅ ግን የወልደ እግዚአብሔር ሰው ከማመን የወጡ ናቸው። ከክርስቶስ ወገኖችን ከምዕመናን ጋር አይቆጠሉ። በጴጥሮስና በጳውሎስ በተቃላቸው ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ የሆኑ፣ እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስከሚመጣ ተዘላለውን በእውነት የሚመጣችን በዓላቷን እንደ ሰንበት የማያከብረውን ስለዚህ በማይፈታ ጽኑ ስልጣን ፈጽመን አወገዘ። የሚመጣችን በዓላቷን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከዘላለሙ ድረስ ስሙ የተባረከ ይሁን። እሰግለኪ እሰግለኪ እሰግለኪ ሦስት ጊዜ እሰግድሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላው እንዲወጣ ከአንቺ ወጣም። ቤተ ማርያም ሆይ ደስ በል ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግን አዳምን በሁ የፈለገው ባገኘው ጊዜ የተሸከመው እውነተኛ ጨር ጠባቂያችን ክርስቶስ ከአንቺ የተወለደ መቤተ ማርያም ሆይ ደስ በል። እግዚአብሔር በዴና የጠላት የዋጽኖ የሚጎዳ ማስራ ባንቺ የተቆጠረላት መቤተ ማርያም ሆይ ደስ በል። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ ያደረ መቤተ ማርያም ሆይ ደስ በል።

ለሰን እንዳይለወጥ አድርጎ የጠበቀሽን ናማኔን የወለድሽልን እመቤተ ማርያም ሆይ ደስ በል። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽልን እመቤተ ማርያም ሆይ ደስ በል። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽልን እመቤተ ማርያም ሰላምታ ላንቺ ገባሻ

ለመኗዋ ልመናዋ ክብሯ ለኛ ነዘር አንበው ነደረብልና አምላክን የወለደ በን ጋር ስጋ ብንጋ ሰናት ክብርት እመቤታችን ያደረገችው ተአምር ነው። አምላክን የወለደ በን ጋር ስጋ ብንጋ ሰናት ክብርት እመቤታችን ጾም በየአመቱ በጥንቃቄና በጽናት የሚጾም አንድ መነኩሴ ነበር። ለእርሱ ይህ ጾም ከመጾሙ ባስቀድሞ ሌላ በጎ ነገር አልነበረውም። ከዚህ በኋላ ያ መነኩሴ ታሞ ሞተና መላከ ሞት መጥቶ ነብሱን ወደ ሲኦል ወሰዳት። በዚያች በዚያን ጊዜ ተስፋ የቆረጠ የዓለማችን ተስፋ የችግረኞች ረዳታቸው የዓለሙ ሁሉ መድኃኒታቸው እመቤታችን አምላክ የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን መጣች። ከዚያም ልጄ ወዳጄ የዚህን መነኩሴ ነብስ ማርልኝ ስትል ማለደች። ጌታችንም እናቱን ይህ መነኩሴ ምን በጎ ነገር አድርጓልሻልና አላት እሷም እስከ ዕለተ ሞቱ ድረስ ከዓመት እስከ ዓመት በጥንቃቄና በንጽህና ይጾማል አለችው ጌታ ኢየሱስም ወደ ዘላለም ሕይወት ይገባ ዘንድ ምሬልሻለሁ አላት ከዚያም በፍጹም ተላ ደስ ወደ አለበት ገነት ገባ ልመናዋ ክብሯ በእኛ ለዛርም በሁሉ ጸንቶ ይኑር ለዘላለሙ አሚን ደግሞ

በርቀት ያላችሁ ጋር ተገበሉ አለምዳና ቡራኬ ነው የሚቀረን። ከዛ በፊት ግን ሲነገር እንደሰነበተው ከፊት ለፊታችን ዓርብ 12፣ 13፣ 14 ታላቅ ምክንያት በማድረግ ታላቅ የወንጌል ድግስ ተዘጋጅቷልና ዳርሰሉ ወደ ዘመዶቻችሁ በማሰማት ተከታታይ ሶስት ነው ቀን እዚሁ በሰርክ ጉባኤ ሰዓት የተገኛችሁ ቃለ እግዚአብሔር እንድንማማር ነፍሳችን እንድንመግባት ቅድስት ቤተክርስቲያን መልዕክቷን ታስተላልፋለች። ሁላችንም ወደ ተጋደጋ የመጨረሻውን ቃለ ምዕዳን ክብረ አባታችን መላካሚ ቆሞስ በገብ ስላሴ ሰው የካቴድራላችን ዋና አስተዳዳሪ ይስጡ። በስመ አብ ወወልድ ወመንፈስ ቅዱስ አ አሜን አባቶች፣ ካህናት፣ ዲያቆናት በዚህ ቅዱስ ስፍራ የተገኛችሁ የተሰበሰባችሁ ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ሁላችንንም በቸርነቱ በምረቱ ጠብቆ በዚህ ተሰባስበን እንድንመማር እንድንባረክ ለን እንድንዘጋጅ ራሳችንን እንድናይ የፈቀደልን የአባቶቻችን አምላክ ሉል እግዚአብሔር ስሙ የተመሰገነ ይሆን። እንግዲህ ሁላችንን እግዚአብሔር ፈቅዶልን በዚህ ተገይተን ከቤታችን ተነሳስተን ተገይተን ተምረናል። ተገቢውን መንፈሳዊ አገልግሎት በሰማነውና በተከታተሉ መልኩ አግኝተናል ማለት ነው። እንግዲህ ዋናው በየጊዜው በየሰዓቱ ትምህርት ያልተሰጠበት ጊዜ የለም። እዚህ መምህራን እየቆሙ በየጊዜው ይተላለፋል፣ ይነገራል። ሰባኪውም ያስተምራል፣ እናንተም ትሰማላችሁ። ስለዚህ ሁላችንም እኛም ተናጋሪ ብቻ እንዳንሆን እናንተም እየሰማችሁ ብቻ የምትሄዱ እንዳትሆኑ ፈጻሚዎች እንድንሆን ሁላችንንም እግዚአብሔር ይርዳል። እንግዲህ ይህ ወቅት በተከታተሉ መሰረት ሰፊ አገልግሎት እየተሰጠ ያለበት ወቅት ነው። በተለይም በእውነቱ ከትልልቆቹ ጀምሮ ሕፃናትም ሳይቀር እኛም በጋራ እዚህ የምንሰባሰብበት በቤተ ክርስቲያን ሌሊት፣ በሰዓታት ቀን ላይ ቅዳሴ ማታ ደግሞ የምህላ የጸሎት መርሃ ግብር እየተከናወነ ያለበት ወቅት ስለሆነ እንግዲህ ባለፈው ቀደም ሲል እንዳስተላለፍ ነው ሁሉ በዚህ ሰዓት 24 ሰዓት አገልግሎት እየተሰጠ ቤተ ክርስቲያኒቷ ጥሪ እያደረገችልን የቤተ ክርስቲያኒቷን ድምፅ እየሰማን ንስሐ ያልገባን በዚህ ሰዓት መቼም ንስሐን ገብ በዚህ ሰዓት ምረት እንዲደረግልን በዚህ ተገኝተን ለሌሎቹ ግን ምረት የማናደርግ ለይቅርታ የማንዘጋጅ ከሆነ መቼም ቢሆን የይቅርታ ሰዎች መሆን አንችልምና ሁላችንም በይቅርታ በምረት እየተመላለስ ለቤተ ክርስቲያን የሚያስፈልገውንም ነገር በማድረግ በየጊዜው እንደሚነገረው ወደዚህ ስንመጣ መስቀሉማ ይባርከን እንጂ ተባርከን ነው መሄድ ያለብን። በመስቀሉ ተባርከን ጠበሉን ጠጥተን እምነቱን ይዘን ነው የምንሄደው። በርካታ ካህናት የምናያቸው ፊትለፊታችን ቁጭ ብለው የሚባርኩን በመስቀሉ እኮ እኛን ለመባረክ ነው ማለት ነው። ስለዚህ በዚህ ሰዓት መባችንን ይዘን መምጣት እንደተባለው እኛ መስጠት ነው በመስጠት በማገዝ በመረጋጋት ይህንን ውስጣችንን ቀና በማሰብ የምንመጣ ከሆነ እንደተማነውና እንዳዳመጡ እግዚአብሔር የማያሳልፈው ነገር የለም። ስንት ችግር ስንት መከራ አሳልፎልናል። አሁንም የቀረ ችግር ካለ እሱ ያሳልፍልናልና ሁላችንም ለጸሎት በየጊዜው እየመጣን መዘጋጀት ያስፈልጋል ማለት ነው። እግዚአብሔር አምላካችን የሰማንን በልቦናችን ያውልብን ያሳመርብን። መምህራችን መምህራችን ተገቢውን ትምህርት ሰጥተውናልና፣ መምህራችንን ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ዘማሪው በተገቢ ሁኔታ ልዩ የሆነ ዝማሬ ያቅርቦልናል። እግዚአብሔር ጤናውን ይስጥልን። እኛንን በየጊዜው በየሰዓቱ ይባርከን፣ ይቀድሰን። የታመሙ ወገኖቻችንን ይፈውስልን ሕፃናቱን ያሳድግልን የሁላችንም ሀሳብ የተሳካ የተቃና ያድርግልን። ቅድስት ሀገራችንን ኢትዮጵያን ከፈተና እግዚአብሔር አምላካችን ይጠብቅልን። ከሊቀ መላእክት ቅዱስ ሚካኤል ረድኤት በረከት ያሳድፈን። ሱባዔያችንን እንዲህ አምሮብን እንደጀመር እግዚአብሔር አምላካችን በሰላም እንዲያስፈጽመን የእሱ መልካም ፈቃድ ይሁንልን። አባታችን ሆ ዘማያት የምትኖ ስልቅ

አቤቱ ዝዌናቴ ንርስንምባ፣ አቤቱ ዝዌናቴ ንርስንምባ፣ እስከ ዘላለሙ ድረስ ጠብቃቸው ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያዋጃት ሚዛም የወንቃት ቅዱስ ቤተ ክርስቲያንን ጠብቃት። ለነገሥታት ለመኳንን ለንጹ ወገንና ቅዱስ ለሆነ ዝ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁ ትናጢያታችሁን ሁሉ ይቅር ይበላችሁ። ስጋ መለኮስ ስለሚባል ሥጋው ህግና የስርዓት ያሸናፊ እግዚአብሔር ልኝ በድንጋሌ ስጋ በድንጋሌ ሊናት የምትሆን ማርያም ኢየሱስ ክርስቶስ ባለፈው ይቅር ብሎ በሚመጣው የሚጠብቃችሁ ዚዮ ማረነ ክርስቶስ